የዛሬው ሰበር ዜና ከሌሎች ጊዜ ለየት ያለ ይመስላል። ህዝብን ሲያስጨንቅ የነበረ አርቲስቶችን እያሰረና እያሳደደ የነበረው የሲዳማ ክልል የመጀመሪያ ርዕሰ መስተዳደር የሆኑ አቶ ደስታ ሌዳሞ ደግሞ ከፌዴራል መንግስት ትልቅ ማስጠንቀቂያ የደረሰ ይመስላል። የአብይን መደመር የሚለውን መጽሐፍ ሽጣችሁ መንገድ አሰሩ ያለውንም በልቶ የተለያዩ ነገሮችን እየዋጠ ዝም ሲል የነበረው የክልሉ ርዕሰ መስተዳደር ዛሬ ከሁሉም ከባድ የሆነ ማስጠንቀቂያ ደርሶት ከድምፃዊ ዮሐንስ በቀለ ወይንም ቶክቾ ጋር የጀመረው ሹክቻ እያደገ መጥቶ በህይወቱ ዋጋ አስከፈለ ይመስላል። አቶ ደስታ ሌዳሞ ደግሞ ከሀገር እንዳይወጣ እገዳ ተጥሎበታል። የተለያየ የሙስና ታሪኩ እየተነሳ የመጣው በሶሻል ሚዲያ ከምንም ጊዜ ጭንቅ ጭንቁን እየወለደ በጣም በከበደ ሁኔታ ሲወዛገብ የነበረው ርዕሰ መስተዳደሩ ደስታሌ ደግሞ ከአርቲስት ቶክቸው ጋር የጀመረው ንግግር እያደረ በመጣ ቁጥር ሌላ ጦስ ይዞ የመጣ ይመስላል። እንደ ህፃን ሲበሻሸቅ የነበረው ይህ የአመራር ስልት የጠፋበት አቶ ደስታሌ ደግሞ የተለያዩ የሙስና ታሪኩ እየወጣ ከምንም ደግሞ ጀብ ያስበለው በአገር አሜሪካ በ300 ሚሊዮን ብር መኖሪያ ቤት ሰርቷል የተባለው አቶ ደስታሌ ደግሞ የሰራበትን መኖሪያ ቤት የሚኖርበት እድል የተከለከለ ይመስላል። የፌዴራል መንግስት ዶክተር አብይ አህመድ አቶ ደስታሌ ደግሞ ከሀገር እንዳይወጣ እገዳ ጥሎበታል። ከምን አንጻር ነው ተብሎ ሲታሰብ ብዙ ጊዜ የተለያዩ ሰነዶችን ለመንግስት የተላከ ቢሆንም በባለፈው እንደዘረዘርናቸው ሶስት አይነት ወንጀሎችንና የሙስና ታሪኮችን አዝለው ወደ ፌዴራል መንግስት የሄደው ሰነድ የሚመረምር አካል ወደ ሀዋሳ እንደገባ በባለፈው ቪዲዮ እየሰራ ስራ ነው ይመስላል። በባለፈው ቪዲዮ እንደገለጽን ሁለት የፌዴራል መንግስት የተወከሉ ሰዎች ወንጀለኞችንና ሙሰኞችን ሊመረምሩ ወደ ሀዋሳ ከተማ ሲዳማ ክልል መግባታቸው ይታወቃል። ከዚህ ጋርም ተያይዞ እየተመረመረ ባለ ሰዓት በተገኘ መረጃ ምክንያት አቶ ደስታሌ ደግሞ መንቀሳቀስ እንዳይችሉ ተደርጓል። አቶ ደስታሌ ደግሞ ከሀገር መውጣት አይችሉም። ይህ ማለት የሲዳማ ክልል ችግር እየታየ ነው ማለት ይቻላል። በትላንትናው ዕለት የሲዳማ መንግስት ዋነኛ ተቋሙ የሆነው ረዳት ፕሮፌሰር ተሰማ ኤልያስ እንዳሉት ከሆነ አቶ ደስታሌ ደግሞ ጊዜው ደርሷል፣ ስልጣኑን ሊለቅ ይችላል። ከዛም ይባስ ብሎ ባለፈው ያሰሩትን የጸጋዬ ቱኬጣ ፋንታ ሳይደርሳቸው አይቀርም ስል የተናገሩት ንግግር አሁን እውን የሆነ እየመሰለ ነው። ከአርቲስት ቶኪቸው ጋር በብዙ አይነት መንገድ ሲበሻሸቁ እንደነበሩ እናውቃለን። አርቲስት ቶኪቸው ሲዳማን አያውቅም ስል አርቲስት ቶኪቸውን 30 ኪሎ ሜትር ላይ ወስድን ብንጥል ተመልሶ ሐዋሳ ይመጣል በምል እምነት የለኝም። ስል የህዝብ መሳለቂያና መሳቂያ ሆኖ የነበረው የሲዳማ ክልል የመጀመሪያ ርዕሰ መስተዳድር ሆኖ አቶ ደስታሌ ደግሞ ልክ ቶኪቾ በድፍረት እንደተናገረው ህዝቡ አንቅሮ ተፍቷል። ከአሁን በኋላ መግቢያ የለም፣ ጊዜያቸው አብቅቷል፣ ኤክስፐርት ዴታችሁ ደርሷል፣ ዝም ብላችሁ አትልፉ እንዳለው ነገሩ ልክ አርቲስት ቶኪቾ እንደተናገረው ይመስላል። አሁን ደስታሌ ደግሞ ነገሮቹ ከምንም ጊዜ እየከበዱ ይመጣሉ። የክስ መዝገባቸው ሲገላበጥ በቁጥር የማያልቁበት በጣም ብዛት ያላቸው የሙስና ታሪካቸው እየወጣ ይገኛል። ከሙስና ታሪኮቹ ደግሞ በጣም በከባዱ ከትላንት ወዲያ ሲዘዋወር የነበረው በአዲስ አበባ ከተማ የፌዴራል መንግስት የሐዋሳ ባህልና ስፖርት ማዕከል ይገንባ ብሎ ቦታ የሰጠ ቢሆንም ለስድስት ዓመታት ቦታው ቆሞ በመሆኑ ማለትም በጀት የለም ያሉ ምንም አይነት የስራ እንቅስቃሴ ባለማሳየታቸው መሬቱ ለመሬት ባንክ መመለሱን ከዚህ በፊት በተሰራው ዜናም የሰማና ነው። እነዚህ እነዚህ ነገሮች ሲሰባሰቡበት የክልሉ ርዕሰ መስተዳድር የሆኑ አቶ ደስታ ሌዳሞ ላይ ነገሮችን ክብደት የጨመረ ይመስላል። ይህ ብቻ አይደለም፣ ብዙ ጀሌ አሉት በዙሪያ አሉ አብዛኞቹ ከሙስና ጋር ተጨመላለቁ ናቸው። ይህ ማለት የከተማውን አስተዳደርን ጨምሮ የሐዋሳ ከተማውንም አስተዳደር ጨምሮ የፍትህና ፀጥታ ቢሮ ኃላፊውንም ጨምሮ በወረዳም በዞንም ያሉ ሰዎች ከሱጋጅና ጓንት ሆኖ ጓን ከመስራታቸው የተነሳ ብዙም ደስ የማይል አሰራር ሲሰራ ኖሯል። በትላንትናው ዕለት በትላንትናው ዕለትም የወጣው ዜና የስድስት ዓመት የለውጥ ዓመትን አስገራሚ ለውጥ አስመዝግበናል ብለው ህዝብ ላይ ጨዋታ በሚመስል መልኩ ሲያፈዙም ታይቷል። ታዲያ በዚህ ሳይቀር ነገሮቹ መጨረሻ ይኖራቸዋልና እነሱ ጀምረው የሚጨርስ አካል በመምጣቱ አሁን ማለቅ የደረሰ ይመስላል። ከእንግዲህ መግቢያ ያላቸው አይመስልም። አቶ ደስታሌ ደግሞም በያዙት በብዙ ገንዘብም ፍርድ ሊቀለብሱ አልቻሉም። አብይ አህመድ ጥርስ የነከሰባቸው ይመስላል። ስለዚህ ዛሬ ከሀገር እንዳይወጣ ብሎ እገዳ የተጣለበት መሪ መስተካከል ያለበት ነገር ኖሮ የሚያስተካክልበትም እድል የሚሰጠው አይመስልም። ይህ ሙስና ታሪኩ በጣም ትልቅ ከመሆኑ የተነሳ እጣ ፈንታው ምን ሊሆን እንደሚችል የሚያሳስብ ሆኗል። ውድ የጃሾ ቤተሰቦች፣ የእናንተ ድምፅ ለእናንተ ለውጥ ያመጣልና ይህ ቪዲዮ ከተመቻችሁ ላይክ፣ እንዲሁም አሳብ አስተያየታችሁን በኮሜንት አስቀምጡ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ማድረግ ተቀላቀሉ። እንደዚህ አይነት መረጃ እንዲደርሳችሁ ደግሞ ደውል ምልክቷን ማብራቱን እንዳትረሱ እያልኩኝ የምሰናበታችሁ ይሆናል። ሰናይ ጊዜ